የእግዚአብሔር ቤተሰቦች እንደምን አመሻችሁ። አመለወርቅ አያን እባላለሁ። የመጣሁት ከዳንግላ ወረዳ አዊ ዞን ነው እና ስለ እኔና ስለ ቤተሰቦች ነው መሰክረው በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በግፈኛ አባት እንባና ጸሎት የተደረገልኝን እንዲህ ስል ከብዙ በጥቂቱ እመሰክራለሁ። እኔ ኩላሊት ነበረብኝ። በየቦታው ጸበል ተጠምቄ ያለው ዙር ያለው ግን አልዳንሁም። ነገር ግን የሐምሌ ገብርኤል መጥቼ ክብረ በዓል አክብሬ ለመሄድ ብዬ ስመጣ ብዙ ታምራ አየው ሰማሁ። ተመልሼ እጄ ስንቅ ይዤ መጥቼ ሁለት ሳምንት ተጠምቄ በሁለት ሳምንቴ ከኩላሊቴ በሽታ ተፈውሻለሁ። ሲቀጥል ደግሞ ራሴን ያመኛል፣ ያጨናንቀኛል፣ ያሳቅደኛል፣ እቅዱን ግን አልፈጽመውም አሳቤን ይበትነኝ ነበረ። እዛ ሁሉ አሁን ከበሽታዬ የተላቀቅኩ ያለሁ አምላካው አንስ አምላከ ገብርኤል ያይሰድቱ ንግስት ስላደረገችን አመሰግናለሁ። አምላከ ገብርኤል የኛ የደረሰ አምላክ የእናንተም ይደረስላችሁ። እና ደግሞ በእርኩስ እርኩስ መንፈስ አንደበቴን አስሮ አደካክሞ በጣም ስጨነቅ ተኝቼ አንደበቴን ይዘጋኝ ነበር። መናገርም አልችልም መማጸንም አልችልም። ነገር ግን በውስጤ አምላከ ዮሐንስ አወል መንፈስ ቅዱስ ብዬ በልቦና ሳስብ ከሌቱ ዘጠኝ ሰዓት የቡዳ መንፈስ ነኝ ብሎ ጩሆ ተከፍቶ የሞቴ ደብዳቤ በአባታችን ባና ጸሎት የሞቴ ደብዳቤ ተቀዶልኛል። አምላከ ዮሐንስ፣ አምላከ ገብርኤል የእኔ የተደረገ እናንተ የሚደረግላችሁ። በሶስተኛ ደግሞ ለአባቴ ነው መሰክረው። አባቴ ጭንቅላቱን በጣም ያማዋል አንዴ ዝ ቃል ፈረሰ ጭንቅላቴ አንዴ ወደ ኋላ ሆነ። እንግዲህ በኋላ ከጥቅሙ ውጭ ነኝ እንዴት ነው መሆነው እያለ ሲጨነቅ፣ እኔ ማለቅስ ነበረ። የሐምሌ ገብርኤል ግን ወዲያው ክብር ህጀ እምነቱን በመቀባት እንግዲህ በኋላ መጠ ትመሰክራለህና ብዬ ስቀባው ዳንሁኝ። በሁለተኛ ቀኑ ዳንሁኝ። ቁርጥማት የሚያመው ነበረ። ድኛለሁ፣ ተፈውሻለሁ። ልጄ እመሰክራለሁ ብሏል። ግን አልመጣም። ይመሰክራለሁ፣ ወደፊት ይመጣል። ሲቀጥል ደግሞ እቤት ላይ በረከት የለም። ያርሳሉ፣ ይለፋሉ፣ አዝመራው ዝም ብሎ በቅጠል ነው የሚያልፈው። በቅሎ በቅሎ፣ ፍሬው ግን የለውም። ነገር ግን እኔ እዚህ ጋር ያወቁት ሐምሌ ገብርኤል ነው ብያቸዋለሁ። ከዛ ወደዚህ ግን ጎተራ ሁሉ አልችል ብሎ በአውድማው የሚሄደው እርኩስ መንፈስ የሚወስደው ሁሉ አዝመራ በርክቶ ተትረፍርፎልናል። ከብቶች ደግሞ እንደገና አይወልዱም። ከዘጠኝ ዓመት በላይ ይሆናል፣ ወተትም ጥጃማ የተመናናቅም ነገር ግን እናቴ በየቦታው ጸበላ ምጣ ትሰጣቸዋለች። ምንም መውለድ አይችሉም ይሰረራሉ። እንዲያውም ተሰራው ራሱ እንኳ ወዲያው ነው እንትን የሚሉት። ግን አሁን እዚህ በመምጣቴ ከብደውልናል። አምላክ ዮሐንስ፣ የግፍና የመከራ አባት በንባ በጸሎታቸው ባርከውልን የቅዱስ ገብርኤል ራማውልል ጎብኝቶን አሁን ከብደዋል። አምላከው አንስ አምላከ ገብርኤል ያይሰዲቱ ንግስት መድኃኔዓለም የስኩቶስ ይክበር ይመስገን። ሲቀጥል ደግሞ እናቴ ወደዚህ መኔ ወንቅ እሸትን ሳለው አልቀርም ወንቅ እሸት ስሙ ራሱ ይናፍቀኛል ብላ እኔ ጋር ልንመጣ እያለ እንደ ነገ ምንመጣውን እንደ ዛሬ ወንቅ እሸት ሚባል አልሄድም አለ እርኩስ መንፈስ ተነስቶባት ያቅም የነበረ በመኪና አስገድላታለሁ መንገድ ትቀራለች እንጂ ሬሳዋን ነው የምታመጫት አለኝ። የዛን ጊዜ ተጨናነቅ በወስዳትስ እንዴት ነው መሆኑ ብዬ ስጨናነቅ እናቴ ወስኝ እንዴት ነው መሆን ስላት እዛው ልሙት እርኩስ መንፈስ ቢፈክርም መንፈስ ቅዱስ ያሸንፋል እና ብሞት መዛው ልቅር ዝም ብለሽ ውሰጂኝ አለችኝ። እዛ ለአባቴ ማማከርሁት እስከ መቼ ነው እርኩስ መንፈስ የምናቆላምጥ እሱ በፈከረው ነው ወይ? እንደፈለገ ይሁን ዝሻት እጅ አሉኝ።

ሁለመናው ለምን እንደኔ እኔ እዚህ ቁሜ እውነት እና አቅም አይክም እንኳ ይጃል አቅም መናገር እንኳ እንዲሁ መቼ ነው እንደ ሰው ቁሜ መመሰክር ስለነበረ። ነገር ግን በእግዚአብሔር ቸርነት ሁሉም ይሆናል። የእኔ የደረሰ አምላክ እናንተም ቁማችሁ ለመመስከር ያውቃችሁ። አባታችን ግፈኛው፣ አባታችን እውነት፣ አባታችን ላይነ ስጋ ያብቃልን። እኔ አባታችን አላየኋቸው፣ ነገር ግን በጣም ሚናፍቁኛል። እውነት የሚወዱትን ወንቅሸትን እውነት የሚናፍቋትን ህዝቡን ጸበልተኛውን ለማየት ለመገናኘት ያብቃልን። ወደ አገዳማቸው በሰላም አሳባቸውን አሟልተው ይመልስልን። የእኔ ደረሰ አምላክ እናንተ የሚደርስላችሁ። አመሰግናለሁ። ሺህ አመት ያኖርልን። ሺህ አመትም ጥቂት ነው። እስከ ምጻት አለም አባታችን ያቆይልን ብያለሁ። አመሰግናለሁ።